የማሜ ቡና አይጭሷ እምትይ እኮ ስንት ነገር እኮ እየተከሰረኩ ነው። እዚህ ቤት ኢኮኖሚ እየተቋወሰ እኮ ነው። ኢኮኖሚ አንድ ሻማ፣ ሁለት ብርቱካን፣ ሶስት ሙዝ፣ አራት ላይናቹ የሚታይ ነገር እኮ አለ። አንዳንዱ እኮ ቡና ሲቀዳ አምላኬ፣ ወይ ኧረ፣ እንደው ቆይ ቆይ ቆይ፣ እንዴት እንደሚቀዱ መጨረሻ ላይ ነው ማሳያችሁ። ጋይስ፣ እንዴ፣ እየዋኘን ነው ያለን። ስኒው ላይ ቡናው ይሄ ነው ቡናው ይሄ ነው። እዚህ ላይ ሞልቷል። እንደዚህ እያደረጉ ፊታቸውን ስታዩት ቅልብጭ ብለው ነው የሚቀርቡ። ካሜራ ላይ ጋቢና ቅልብጭ ብጭ ብላለች። አንዳንዱ አንደሩ ወይሆን እዛ ጋር ጥሎ የእኔ ቤት ነዩ ነዩ፣ እልፍ ብላ ዞር ስታደርገው የቡታን ታማት የቡታን ታማት፣ እንደዚህ ብለው ነው የሚጠጡ። ፊታይታችን አትዝጉን እባካችሁ፣ በጋምላ በፍቅር ነው ደግሞ የተናገርኩ። በፍቅር ነው የተናገርኩ ነገር እንዳታመጡ ነገር እንዳታመጡ በፍቅር ነው የተናገርኩት ያው እንግዲህ ረቃቦት ይዞ የሚመጣ በስታ ለኔ ነኝ ካለ ረገጣው ከባድ ነው የሚሆን ሳይጠሩኝ አቤት ያይጥ ጎረቤት ብለን እኛ ደግሞ ረገጣው በከባድ ሁኔታ ይካሄዳል ነው አቤት ያለ ሰው በዚህ አጋጣሚ አምላኬ እነዚህ እኮ አነካኪናቸው እንዳያነካኩኝ ኧረ እኔ ነገር ጠልቻለሁ እንዳያነካ እንደው ካነካኩኝ በደንብ አድርጌ ረገጣው ላይ እንድጠነክር። ኦሲያን ቡና ይሄው ሲኒ ከበዛ ጀምሮ ጭሱ እንኳን ሊጨስ አልቻለም። የኔ ጭስ እንደዚህ ነበር፣ አሁን እንደዚህ ነው። የኔ ጭስ ሲጨስ፣ ምቀኛ በዛ፣ ምቀኛ በዛ፣ ምቀኛ ምቀኛ

ስትቀርቡ ሁሏን ነገር ቀረብረብ አድርጎ እዚሁ ማንካው ላይ እዚች ዋለ ውሃ አለው እዚሁ ላይ ለቅለቅለቅ እዝችው ላይ አንዱ በተማሰለበት በስኳሩ እዚሁ ጋ አንድ አይነት ነገር አይደረግም። እዚሁ አለ የስኳር ይደረጋል። እዚህ ይከደናል። ሌላ መንካ ካስፈለገ እዚህ ውሃ አለው አጠብ አድርጎ መሰል መሰል ሌላ ነገር ታማስላላችሁ። ምን ነው ቡናው ላይ ለማማሰል ብዙ ነገር ነው የምታማስሉ እናንተ፣ የማታማስሉት ነገር የለም። እዝች ላይ ይማሰላል ወደ ቦታው ይመለሳል ወደ ቦታው ቢካዝ መታጠብ አለበታ እዚ ላይ እዚ ቁጭ ይላል እዛ ልክ ስታማ ሲሆን ጠብ ሊል ይችላል እዚ ላይ እንደተለመደው ጠረግረግረግረግ ጠረግረግረግ ይደረጋል እዚሁ ላይ ይመለሳል የሚሰቃይ ሰውም የለ እንትኑን አቀብሉኝ እንትኑን አምጭልኝ ውሰጅልኝ የለም እንደዝችው ነው በቃ ቆጭ ዳሴት አሁን ካሜራ ወደዚህ ዘወረሽን ይደረጋል። ቡና ይጠጣል፣ ሀሜት ይኬዳል ትያለሽ። እሺ እንዴት ናችሁ? ነሾካኪት፣ አንቻፊው ወይኔ እናት፣ አንቻፊው፣ አንቻፊው ነኝ። እስቲ አረ አንድ ሰው ነው ያዘዝኩ፣ ሶስት አራት ሰው ሶስት አራት ሰው እያየው ነው። ለአንድ ሰው ነው ያልኩ ለአንድ ሰው ለአንድ ሰው እስቲ እስቲ እስቲ አንድ ሰው ነው ያየው አንድ ሰው ለአንድ ሰው በህብረት ለመጠጣት አዲስ ዬ ማይላቭ አይላቢቱ ለአንድ ሰው ነው ያልኩ። ትላላችሁ እንዴ? ሁላችሁ ጋረ በህግ ህግ ህግ አይለው እንደ ቲክታክ እንደዚሽ ገሰጥ እዚህ ቤት እኮ ነው ቡና ቁርስ የሚታይ የለም እኮ ሌላ ቦታ ሌላ ቦታ እኮ የለም። ሌላ ቦታ የለም። የለም የለም ወፍ ወፍ የለም። እንዲሁም አሁን የመውጣት አስጠርቶኝ ስድስት አይነት እንዳለሞች ማቅረብ ነው ደስ የሚል ኩኪንግ ቢኮዝ መርጠን መብላት አለብን። አገሩ የስዊት ሀገር ነው ትክክለኛ ስኳር የሚበዛ እዚህ ሀገር እኮ የስኳር ሀገር ስለሆነ ነው። አድንቁኝ፣ አድንቁኝ፣ አድንቁኝ ስ አድንቁኝ፣ አስቀብጡልኝ። አሮጊት ቆንጆ ምን አባሽ አስቀናሽ? እኔም መሆን አይቻልም አልኩሽ። እንደው ትፍ ጨረጨረ ያለሽ እንጂ እኔም መሆን አይቻልም፣ ገብቶ እኔን መሆን አይቻልም። እመኝኝ ይህን ማመን አለብሽ። በምንም ነገር ነ ልትውኛ የምትሰድቢ ልጅ፣ እንግዲህ ይው ሌሎቹ ዝም ብለው እየሰሙ ነው። በኮንፊደንስ የአንቺ ማልቀስ ምን አባሽ አስለቀሰሽ? እኔን መሆን አይቻልም። ኔቨር ኔቨር ብሏል። መወለድ ቢቻል እንኳን እኔ የምደገም አይመስለኝም። ጋይስ እኔ አልደገምም። በቃ አንድ ነኝ እኔ። ቴንኪው ዩ እራሳችን ኮ ይቻላል ማቆለባበስ። ለም የምትናደጉት ጋይስ መናደድ አያስፈልግም፣ አያስፈልግም እኔም ለራሴ እኔ ነኝ ማለት አለብሽ፣ በኮንፊደንስ ኔቨር ኤቨር የስ አይደገምም፣ እኔ አልደገምም። አንዳንድ ሰዎች አሉ በሕይወታቸውም አይደገሙ ለእናታቸውም ለአባታቸው እኔ አልደገምም። ይሄ ነገር የመጣው ንጽህና፣ ሁሉ ነገር የምታዩት ነገር። ሁሉም ሰው ቤቱን ያጸዳል ብዬ አምናለሁ፣ ግን አንዳንድ ደግሞ ረጥር ምጥምጥ አሉ። ሲነገራችሁ ማመን አለብሽ፣ ወደድሽን፣ ጠላሽን። በቃ ሁላችን ክሊን፣ ሁላችን ቆንጆ፣ ሁላችን ኤቭሪቲንግ ልንሆን አንችልም። ይሄ በእግዚአብሔር ስራ፣ ሁሉም እግዚአብሔር የሰራው ነው እያላችሁ ኤክስኪውዝ የምታረጉ ሰዎች አላችሁ፣ ለራሳችሁ ክሬዲት የምትሰጡ። እግዚአብሔር መርጦም የሰራው ሰው አለ። ነዋይ ሲዘፍን አልሰማሽም እንዴ እንደናቁርት ያውም ወደር የለሽ ብሎ ነው። ለእኔ ናስቴ ነው አይኔ አባት፣ ይሄን ያንጀት አረስ ለማሚ ምን ያልተዘፈነል፣ መስፍን በቀለው ሁሉ ዘፍኖታል እኮ ወደር የለሽ አበቀ የለሽ ብሎ ወደር ያላሽ ብሎ ሁሉ ተዘፍኖልና ያልተዘፈነልን ዘፈን የለም ለኛ። ይሄን ማመን አለባችሁ፣ አታልቀሱ። እግዚአብሔር ሲሰራ ሁሉንም አንዳርጎ ነው እግዚአብሔር ሁሉን አንዳርጎ አይደለም መርጦ ስፔሻልም የሰራው ሰው አለ እንደኛ አይነቱ ልትሞጪ ነው። እንጉሪት ትንሽ ላስላስ ይገባቸዋል። ሁሌ ስነስርዓት መያዝም አያስፈልግም። ትንሽ በስሱ ዝም ብሎ ረገጣ ስለሌለሽ የተባች በምክር ያት ኦፍኮርስ እንደ ዛሬ እኔ ነኝ እየተቸገርኩ ያለው በየባንክ ቤቱ በየምኑ ሲሄድ ከአንስፔሊር ኔም ተለኛለች እኔ ራሱ ማይጋድ እያልኩ አባቴ ምን ያህል ቢወደኝ ነው ይሄን ያህል ሁሉ ስሜ ሰጠኝ። ውይ ይኔ አባት ትለየያለሽ ብሎ እንግዲህ ከልጆቹ ከስንት ልጆቹ መሃል ነው ወደር የለሽ የተባልኩት። ዋይ ዋይ ዋይ ዋይ ዋይ ተካስተ ብሏል። የሆነ ጎመን አለኝ እስኪ፣ እንደታካትፉኝ እንደተካትፉኝ እበላለሁ ብዬ ገዝቼው እያሳዘነኝ ነው ልጥለው ማሳዘነኝ፣ ደግሞ ምን ስራለኝ አሉ እነሱ ነው ያካትፋሉ ብዬ በተስፋ መቆየት ውስጥ ማስቀምጫለሁ እንከትፏዋለን ልግዜ ስድብ ደግሞ ሰሞኑን ተሰድበሽ ታውቂያለሽ? እረፍት ላይ ያለን እንዲ ያለ ስትሰደብ ያላወቅሽም ማለት ነው። ትረገጫለሽ የስራው ባህሪ ነ ልግዜ ስድብ። እናንተ ስትሰድቡን ቂቤ እየቀባችሁን ነው። ኮመንት ለኛለን አ እንደ ኤቭሪዴ የምንሰደብ አሁን በገዛ ፔጃችን ትረገጫለሽ። በሳምንት በሳምንት ሁለቴ ግድ ነው። እሱንም በፍስክ ታይም ሮብ እና ዓርብ አልሰድብሽም። እኔ የምሰድብሽ ደንበኛ ስጋ በሚገባበት ቀን ቅዳሜና ሐሙስ ነው፣ ምረግጥሽ እኔ በጾም መርገጥ እንደውም አልወድም። ሐሙስ እና ቅዳሜ ነው ቁርጥሽን እየበለሽ ትረገጫለሽ። ከርች ገብቶ በሚያጎመጉሙበት ሰዓት ትቀንድዳለች። እን እኛ ፈብሊክ ላይ ቁጭ ብለን ታዲያ ላንሰድብሽ ነው? ዋናው ስራችን ረገጣችን አደል? እንደ ሰው ታዲያ የሚከየፍበት ታዲያ በምን ወን ኳላማም ቁጭ ብዬ ማማት አልወድም። አሁን እኔ ሰፈር ልጅ አይደለውም። ካብ ላይ አላደኩም። ምንም የክፍለ ሀገር ልጅ በሆንም ግን ካብ ላይ አላደኩም። ይሄ ጉትግት እያሉ ነጠላ ልብሶ ምናምን አልለመርኩ ፊት ለፊት ግን ረጋግጥሻለሁ። ኦፍኮርስ በሳምንት ሁለት ቀንማ ግድ ነው እንዴ! በሳምንት ሁለት ቀን ግድ ነው። ጸበል ትረጫለች፣ ትቀልዳለች። እና የስራችሁን የቤታችሁን ነገር ማን ሊነግራችሁ ነው? ከካሜራ በስተጀርባ ካሜራ የለ ቤት ውስጥ እኛም አናኝ እናንተም ከካሜራ በስተጀርባ ነው የምትመጡ። እኛም በምሳሌ እናንተ እንረግጣችኋለን። እንዲህ ቢሆንስ ቤቷ እንዲህ ቢሆንስ እያለ ነው የምንረግጣችሁ። ትቀልዳለች ሁሉ ስድብ አይደብርሽ፣ እረ እባክሽ። ቀልደኛ እና እንደ እናማ አማ ቸርች ገብተው ነጠላቸውን ድርብ አድርገው እግራቸውን ዘርግተው አሁንማ ቸርች ደግሞ የሚቀመጡ እንደዚህ አድርገው እግራቸውን ዘርግተው ቁጭ ብለው ነጠላቸውን አይን አይንሽን እያዩ በሚያሙበት ሰዓት እዚህ ጭራሽ ሶሻል ሚዲያ ላይ እንዳን ስድብ አይደብርሽማሽ ቀልደኛ በትልቁ ሂሳቤ ነው የመጣሽው። ሂሳብ እንዲያውም አንቺ ላይ ነው የሚወራረድ። እኛ በየቀኑ አሮጊት ሸርሞ ልጆቻችሁን አታሳድጉ። እንዲ ቃላ ሸርሞ ሚሎስ ቢን ሎንግ ታይም። እኔ ካፌ ራሱ ወጡ አያውቅም። አይገርም። ማይ ጋድ እንደዚህ ከብዳን እንዴ። ቃላቱ አምሶሪ ጋይስ ለማኞች የቲክታክ ለማኞች አፈር ብሉ ምናምን እያላችሁ በየቀኑ ስትጽፉ፣ ለምን እኛ አልተሰማንም? አይደብራችሁም እንዴ እናንተ እና እንዴ ነው? እኔ አንድ ለመቶ እየመራችሁኝ ሚደብረኝ። ትክክል ረገጣ። ክለን ለመረሳት ይመጣል። ማነሽ ወይ ማነው እንትነው? የስራው ባህሪ ይገባል። ይሁን ማኛ እንኳን

እዚ ሁሉም የእግዚአብሔር ስራ ነው ይላሉ እና ነዋዬ ታምጥቶት ነው እንግዲህ ለእኔን የተዘፈነው ወደር የለሽ ብሎ ነው አባቴ ያወጣልኝ። ሲፈጥርም ያደላለካ አይናማ አድርጎ ሰልክ አካለ ማንን ነው ፈጣሪ ነው ሲፈጥርም ያደላለካ አርጎ ሰ ይሄ ለራሳችሁ ክሬዲት የምሰጡት ነገር፣ እግዚአብሔር እኮ ሲፈጥር ሁሉንም አንድ አድርጎ ነው። እኔን አድልቶ ሰራኝ። ጋሴት ልትሞቺ ነው።